ሰላም እንዴት ናችሁ? ዲቲቪ ቤተሰቦቼ፣ ዛሬም እንደተለመደው አዳዲስ ቪዲዮችን ይዤላችሁ መጥቻለሁ። ተከታተሉ። መንግስት የጤና ባለሙያዎች ላቀረቡት ጥያቄ በአስቸኳይ ምላሽ እንዲሰጥ የኢትዮጵያ የጤና ባለሙያዎች ማህበር አሳሰበ። የጤና ባለሙያዎቹ ከደሞዝ ጭማሪና ጥቅማጥቅም ጋር ተያይዞ ለሚያነሱት ጥያቄዎች ምላሽ እንዲሰጥ የሚጠይቅ የቅድመ ስራ ማቆም አድማ ሰልፎች በመላው ኢትዮጵያ እያካሄዱ መሆኑን ተከትሎ የኢትዮጵያ የጤና ባለሙያዎች ማህበር መንግስት ለጥያቄያቸው በአስቸኳይ ምላሽ እንዲሰጥ አሳስቧል። የባለሙያዎቹ ንቅናቄም ሀገሪቱንና ማህበረሰቡን በማይጎዳ መልኩ መከናወን እንዳለበት አጽንዖት ሰጥቷል። ማህበሩ ዛሬ ሚያዝያ 29 ቀን 2017 ዓመተ ምህረት ባወጣው መግለጫ በጤና ባለሙያዎች የተነሱ ጥያቄዎች ተገቢ በመሆናቸው መንግስት አፋጣኝ መፍትሄዎችን መስጠት አለበትም ብሏል። መንግስት በጤና ባለሙያዎች የሚነሱ ጥያቄዎችን ችላ ማለቱን እንዲያቆምና ለሀገሪቱ ችግር ከመፈጠሩ በፊት ተገቢውን ትኩረትና ምላሽ እንዲሰጥም አጥብቆ ጠይቋል። ማህበሩ እነዚህን ጥያቄዎች በተደጋጋሚ ለሚመለከታቸው የመንግስት አካላትና ከፍተኛ የመንግስት መስሪያ ቤቶች በተገቢው ሕጋዊ መንገድ ማቅረቡን ገልጾ፣ ይሁን እንጂ የጤና ባለሙያዎች የሚያነሱ ጥያቄ በአፋጣኝና በተገቢ መንገድ ምላሽ ስላልተሰጠው የጤና ባለሙያዎች በተለያዩ መንገዶች መብታቸውን እየጠየቁ ነው ሲል ገልጿል። የሕክምና ባለሙያዎች የደሞዝ ማሻሻያ ይደረግልን ብሎ ተቃውሞ ከወጡ ብዙ ቀናቶች ተቆጥረዋል። ከነዚህም መካከል አንዱ የሆነው ዶክተር ሀብታሙ የሚባለው ሐኪም የምናውቀው ነው። እሱም ባቀረበው ተቃውሞ ከመንግስት ባለስልጣናት ክስ ደርሶበት ከሆስፒታል ወደ ጤና ጣቢያ እንደተዘዋወረ እናውቀው መረጃ ነው። እስኪ ሰምተን እንመለስ። በምስሉ ላይ የምትመለከቱት ዶክተር ከሰሞኑ በኢትዮጵያ ውስጥ ያሉ የህክምና ባለሙያዎች የሚያደርጉትን የመብት ጥያቄ በተመለከተ የተለያዩ እንቅስቃሴዎችን ሲያደርጉ ከነበሩት መካከል ነው። በዚህ የጤና ባለሙያዎች እንቅስቃሴ ላይ በመሳተፉ ግን ይሄ ዶክተር የተወሰደበት እርምጃ አሳዛኝ ነው ተብሏል። ከሆስፒታል ወደ ጤና ጣቢያ ዝቅ ብሎ እንዲሰራ ተወስኖበታል። ጉዳዩን በአጭሩ ልንገራቸው። በጤና ባለሙያዎች እንቅስቃሴ ላይ በመሳተፌ ከሆስፒታል ወደ ጤና ጣቢያ ተዘዋወር ያሉ ሲል ዶክተር ሀብታሙ አለሙ ተናገረ። ከቅርብ ጊዜ ወዲህ በኢትዮጵያ ውስጥ የጤና ባለሙያዎች ደሞዛቸው እንዲስተካከልና ጥቅማ ጥቅሞቻቸው እንዲከበሩ የሚጠይቅ የማህበራዊ ሚዲያ ዘመቻ እያደረጉ መሆኑ ይታወቃል። ዶክተር ሀብታሙ እንደገለጸው በዚህ እንቅስቃሴ ውስጥ ተሳትፎ በማድረጉ የተነሳ ከሆስፒታል ደረጃ ወደ ጤና ጣቢያ ዝቅ ብሎ እንዲሰራ እንዲዘዋወር ተደርጓል። በድሬዳዋ በሚገኘው ሳቢያን ሆስፒታል ጠቅላላ ሐኪም የሆነው ወጣቱ ዶክተር ከዚህ ቀደም ሐኪም በተሰኘው ማህበራዊ ሚዲያ ላይ የምንሰጠው የሕክምና አገልግሎት ለአይምሯችን ሰላም ይሰጠናል ነገር ግን የአእምሮ ሰላም ምግብ አይሆንም፣ የቤት ኪራይና የልጆችን ትምህርት ቤት አይከፍልም፣ የሚል ሀሳብ አቅርቦ ነበር። ከዚያም በኋላ በጤና ባለሙያዎች የማህበራዊ ሚዲያ ዘመቻ ላይ ንቁ ተሳትፎ እያደረገ የነበሩ ሲሆን የድሬዳዋ ከተማ ጤና ቢሮ ኃላፊዎች ጠርተው እንዳናገሩት ገልጸዋል። ኃላፊዎቹ ይህን የማህበራዊ ሚዲያ ዘመቻውን እንዲያቆም ቢያስጠነቅቁትም እሱ ግን መቀጠሉን አስረድቷል። ይህንን ማስጠንቀቂያ ከሰጡት ከቀናት በኋላ በሙያ የሥነ ምግባር ጉለት ተነሳ ወደ ጤና ጣቢያ መዛወሩን የሚገልጽ ደብዳቤ እንደደረሰው ተናግሯል። ስለ ጉዳዩ ከቢቢሲ የተጠየቁት የድሬዳዋ ጤና ቢሮ ምክትል ኃላፊ አቶ የሱፍ ሰኢድ ሲመልሱ ዶክተር ሀብታሙ እንዲዘዋወር የተደረገው ከፍተኛ የሙያ ስነ ምግባር ችግሮች ስላሉበት ነው ብለዋል። ይሁን እንጂ የሳቢያን ጠቅላላ ሆስፒታል የስነ ምግባር ኮሚቴ ዋና ጸሐፊ የሆኑት ዶክተር ወንደሰን ስታየው ይህንን አይቀበሉትም። ዶክተር ስንታየው ለስራው ቁርጠኛ መሆኑን ገልጸው አንድም ቀን በስነ ምግባር ተከሶ እኛ ጋር ቀርቦ አያውቅም ብሏል። እንዳስረዱትም የሙያ ስነ ምግባር ችግር ያለበት ዶክተር ካለ በመጀመሪያ ጉዳዩ የሚታየው በኮሚቴው ነው። ኮሚቴውም ጉዳዩን ተመልክቶ ከደሞዝ መቁረጥ ጀምሮ የተለያዩ ውሳኔዎችን እንደሚያሳልፍ አስታውቀው ዶክተር ሀብታሙ ግን እስካሁን የቀረበበት ክስ እንደሌለ አስረድተዋል። ዶክተር ሀብታሙ ስለ ጉዳዩ ሲገልጽ እርምጃ የተወሰደበት የጤና ባለሙያዎች ድምፅ በመሆኑ ብቻ እንደሆነ ገልጿል። የስነ ምግባር ችግር የተባለውንም ባደረገው እንቅስቃሴ የተነሳ የተከፈተበት የስም ማጥፋት ዘመቻ መሆኑን ሞጣ ስለ ኢትዮጵያ የጤና ባለሙያዎች የክፍያ የደሞዝ ሁኔታ ያወራበት መንገድ አለ፣ እስኪ አዳምጠን ነው። ሀምሳ ዶክተሮች ደሞዝ ይሆነናል። ዶክተሩ ምን ያደርጋል? ያክማል። ዶክተሩ ምን ያደርጋል? ገበሬውን ይታደገዋል። ቁርጠቱን ያስጣጠፋለታል። ካንሰሩን ያስወግድለታል። ራስ ምታቱን ያስወግድለታል። ተመጣጣኝ ምግብ እንዲበላ ያስጨምረዋል። ጳጳሱስ ገንዘብ ነው የሚዘርፈው። መዥገር ነው ሼኩስ? መዥገር ነው ፓስተሩስ? መዥገር ነው። ፓስተሩማ በጥሬ ነው አምጣ የሚል ደሞዝም ብዙም የለው በጥሬ አምጣ ነው የሚል የዩ ጩፋን ቤት ብታዩት እኮ ትደነግጣላችሁ። በሪሞት ነው የሚከፈተው። እንደዚህ ይሄ ሰውዬ እስከ አስራ ሁለተኛ ክፍል ያልተማረ ሰው የደቡብ ገልቱ ህዝብ የሚከተለው ማለት ነው። እስራኤል ዳንሳ መናገር እኳ የማይችል ሃይማኖት ኦፔም ነው።

የኢትዮጵያ የጤና ባለሙያዎች ለመንግስት ከሰጡት የአስር ቀናት ጊዜ አሁን የቀረው ሰባት ብቻ መሆኑ ተገለጸ። በሰባት ቀናት ውስጥ ምላሽ ካላገኙ ማንኛውንም ህጋዊ እርምጃ እንደሚወስዱ አስጠንቅቀዋል። ለዘመናት ተንከባለው የመጣውና ከቅርብ ዓመታት ወዲህ ደግሞ እየናረ ካለው የኑሮ ሁኔታ ጋር ተያይዞ ከሰው በታች በሆነ ሕይወት ውስጥ እንገኛለን የሚለው የኢትዮጵያ ጤና ባለሙያዎች ሮሮ ሰሚ ባለማግኘቱ በከፍተኛ ደረጃ ስቃይ ላይ እንደሚገኙ ነው ባለሙያዎቹ በተለያዩ ዘመቻዎች እየ ገለጹ የሚገኙት ከ2017 በጀት በከፍተኛ መጠን ተቀንሶ ለመከላከያ ሚኒስቴር ለመከላከያ ሚኒስቴር መሰጠቱን ተከትሎም በርካታ ህይወት አድን ስራዎቹ መስተጓጎላቸውን ከሚኒስቴር መስሪያ ቤቱ የተገኘው መረጃ ያመለክታል። በአሁኑ ወቅት በመላ የጤና ባለሙያዎች እየተጠየቁ ያሉት ጥያቄዎችን ለመመለስ የአብይ አህመድ አገዛዝ ፈጽመው የሚችልበት ሁኔታ የለም የሚሉት ለጉዳዩ ቅርበት ያላቸው ወገኖች በጤና ባለሙያዎቹ እየተጠየቀ ያለውን በአማካይ የአንድ ሺህ ዶላር ወራዊ ክፍያ ለመፈጸም እንደማይቻልም ይገልጻሉ። ተመሳሳይ ጥያቄ ያላቸው የኢትዮጵያ መምህራንም እንደ ጤና ባለሙያዎቹ ሀገራዊ ንቅናቄ ፈጥረው በጋራ አገዛዙ ላይ ጫና ማሳደር እንደሚገባቸው፣ ከስርዓት ለውጥ ውጪ ጥያቄው ሊመለስ እንደማይችልም ነው የፖለቲካ ታዛቢዎች የሚገልጹ። እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። የጤና ባለሙያዎችን ጥያቄ መንግስት ተመልክቶ ትክክለኛ መፍትሄ ሊሰጣቸው ከወዲሁ ምኞቴን እገልጻለሁ።